የቤዛ ፍቅረኛ የልጆች አባት ነው? ባለትዳር ነው እንዴ? ማን ነው የቤዛ ፍቅረኛ? ልጅ ማን ነው? መረጋጋት አንተ። በቃ የራሷ ጉዳይ ነው፣ ሌላ ነገር ነው። እማኝድጋሚእንበጠብተ አልፈልግም በመጀመሪያቤዝለሱ ምንርል ማነገር አችአችልምበአልምአልአችልቆቀምልስቀይበትወንድ አንድ ተሙ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያለሁት እንግዲህ ህይወት ነኝ። ከዚህ በፊት እንዳያችሁት ቪዲዮ ለተሙ የፍቅር ጥያቄ አቅርቤለት። አልቀበልም ብሎኛል። ወይ ወንድምሽ፣ ወይ ጓደኛሽ ሊሆኑም ብሎ አስመርጦኝ ነበር። እኔ ሁለቱንም አልተቀበልኩም ነበር ያኔ። አሁን ግን

እግዚአበ ይመስገን። እንዴት ነው? አምሮብሻል። አመሰግናለሁ። እንደዛ እንድትለኝ እስካሁን እየጠበቅኩኝ ነበረ። እንዴት ነው አለን? እንዴት ነው? እግዚአብሔር ይመስገን። እንዴት ነው? ክላስ ምንም አይልም። እግዚአብሔር ይመስገን። የአንተን ናፍቆት። እንደዚህ አታጣድፊኝ፣ ጥሩ አይደለም። አጣደፍሽኝ እኮ ወንድ ነው አረ ጭራሽ እንደዚህ ተጀመረ? አዋ አዋ እና ምን አዲስ ነገር? አዲስ ነገር መኖር ይቀጥላል፣ መኖርማ ይቀጥላል

የቀላል ኮኮ ነው። ደሞ እኔ የቀላል አይደለም። ምንድን አንተ ልክ ችግር ነገር የለም። ና፣ ምንድን ምን ሆንክ? ወንድ ሆነክ እንደዚህ ከቤት እኔ ከቤት እየመጣሁ ስለዚህ ቤት ምንም ነገር አልነበረም። ምን ሊሆን ይችላል? ታዲያ ምንድን ነው እንዴ ነው እንደም፣ ይቅርታ ካላስቸገርኩ፣ ዛሬ አዛ በጣም ብዙ ነገር ተፈጥሮ ነው ያለው። ምንድን ነው ስለዚህ ቁጭ ብላ ከሰዋት ምንድን ነው አይዲ፣ ምን ተፈጥሮ ነው? አንተ እባክህ፣ እኔ ቁም ነገርም ነው እኔ፣ አታስጨንቅብኝ። እሱ ቢጠነቅብኝ አልፈልግም። እንዴ በቃ ይድኛ፣ ጥሩ ነገር ላይ ነው ያለነው። ቻው፣ አትረብሸን፣ አይደል እንደውኝ እኔ አዲስ ጓደኛ አግኝቼ ማለት ነው አይደለም። አዲስ ጓደኛ አግኝቼ አፈታ እያልኩ ነው አትረብሽኝ። ቀለድኩኝ አይደለም፣ ታውም ያናገርኩ እሺ። ምንድነው እ ምንድነው ምን ሆንክ? ቆይ ምን ሆነክ ነው? ወንድም የቤዝባል እ የቤዝባል ምን ሆነ? ወደቀ፣ ተሰበረ? እኛ ምን አገባን? ከቤዝ ታሞ ምን አገባ ነው ማን የቤዝባል ምን አገባኝ ማናት ቤዝ በጣም ዛሬ ምንድነው የቤዝ ፍቅረኛ የልጆች አባት ነው ባለ ትዳር ነው እንዴ ማን ነው የቤዝ ፍቅረኛ ማኑ እሱም እኔ አላውቀውም እኮ። አሁን ፍቅረኛ ምን ሆነ? ባለትዳር ነው፣ የልጆች አባት ነው። እየቀለድክብኝ እናተም ምን አገባው? ይሁን ችግር የለውም ነው ማርያም እ

ማርያምን አልኩ እኮ፣ አረ እንዴ! የማልኩልህ እኮ። እሺ፣ አሁን እኮ ግን እሺ፣ የትም ይየው ታሞ አንተ ምን አገባህ? አይ ያው እስኪ የማንም ሊሆን ይችላል። ኦሬዲ ግን እሱን እየረበሽኩ ከሆነ ድረስ እኔም የተረበሽኩ ነው። ተሞ እና ለምንድን ነው እንደዚህ ትሆናለህ? አንተ ምን አገባህ? ከተሞ ከቤዛ ምን አገባህ? ቤኖ ማ የማያገባው ማን ነው? እሷ አይደለም እሱን ታቋላ። አንተ ልብና ልጅ ያቋል። እሺ የት ነው ያየኸው? እንትን ልጅና ሚስት እንዳለው በምን አወቀ እኮ በራሴ መንገድ አረጋገጥኩኝ። አንተ አሰማም እንዴ? ኧረ እኔ ምን አገባኝ? ስለሷ ህይወት ለምን መተህ ላይ እንትናገረኛለህ? አንተ ምን እንዳደርግ ነው የምትፈልገው? አንተ ምን ማለት ነው? ምን እንዳደርግ ነው የምትፈልገው? አንተ

የሰማኝ ነው አይደል? እኔ ከጓደኛዬ ጋር ቁጭ ብዬ ቁጭ ብዬ እየተጫወተ እየተዝናና ነው። አሁን ወደ ሌላ ማንን ነው የሚገፈትር? በዚህ ስራ ባትገፈተር ነበር የሚገርመኝ። ቆይ ማለት ነው አንቺ ተረጋጊ፣ በእናትሽ አንድ ጊዜ እኮ ዋይዲ እኔ ያለሁበትን ነገር ታውቃለህ። ምን ያገባን እኛ ስለ ቤዛ። የሰማኝ ነው አይደል? እኔ ያለሁበትን ነገር አንተ ታውቃለህ። እኔ እሷ ፍቅረኛ አይደለችም። ፍቅሬንም አልተቀበለችኝ አይደለችም ፍቅሬን አልተቀበለችኝም። ሰምታል። እሷ ሌላ ፍቅረኛ አላት የራሷ ህይወት አላት ብለኛ አይደለ? ምን አገባኝ ነኝ። ሰፋ ያለ ጉድጓዱ መግባት ይችላሉ። ሰምታኛል አይደለ? ገና ማለት ነው። ስማ፣ ገና ማለት ነው። ይሄን ነው የምትለው? በደንብ አድርጌ ነው እንደዛ ምለው። ይስማኝ ነው። ገና ማለት ነው። የእኔ የእኔ ግፍ ይጫወትባታል ገና፣ ያንከባልላታል ገና ማለት ነው። ዋይዲ አንተ እንዴት መተለኝ እንደዛ ነገር ትናገር? ለሱ ሀይዲ አትናገርም። አንተ እንደዛ አይነት ሰው መሆንህን ሲጀመር አላውቅም

ይሄው አንደኛ፣ እንደውም ማለት ነው። ከዚህ በኋላ እሷ ናት ጓደኛዬ። እስኪ አንቺ ምን አሁን ደግሞ ሌላ ነገር እንትናት ፍቅረኛ ምናምን ብለሽ ሌላ ነገር ታወራለሽ እንዴ? ለምን ምን ያንሰኛል? አንቺ ምንም ያንስሽ ነገር የለም። እኔ ጓደኛ አንቺ ለምንድን ነው በቃ በስተትም በሆነ በምንም ነገር እንደዚህ ዓይነት ነገር እንዳታወጪ ለእሷ ነው ነገር ሄደ መናገር ያለብሽ እኔ አይደለም። ቢገባ ማለት ነው እ ለሷ ሄደ አይደለሁም አይደለሁም። እኔ ሰምተኛል። ለሷ ሄደ ማለት ነው። የቤዛ ፍቅረኛ አንቺ ባልሽ አድርጎ ነው አይደለም። ባልሽ ፍቅረኛሽ ሌላ ሚስት፣ ልጆች አሉት ብለ ሄደ አሳያት። እስከ ቤቶ እስከ ቤቱ ወስደህ አሳያት። እሺ ለኔ መተህ እንደዛ ብለህ አትናገር። ሲ ደግሞ ምን አጣላሽ? ከሱ ጋር ምንድነው? ምን አይዘ ባረቀው? ለምን ነው? ፍቅረኛ ነው አንቺ ምን ትናንትና ላይ ተውኩት እኮ ይሄ ከመሬት ተነስቼ እንትን ያልኩት ነገር አለ። እኔ የመጀመሪያ ስለሆነች ነው እንደዚህ የምንገበገበው ገበገበው። ገባሽ እኮ እሱ አሁን። ስሚኝ፣ ይኸውልሽ፣ ማናችሁም አንቺም ሆነሽ ሌላ ሌላም ሰው ገደል መግባት ትችላላችሁ። እኔ ማንንም። አዎ ትችላላችሁ። እኔ አንቺ እኔና አንቺ ዛሬ እኮ ነው የተገናኘው አይደል? በቃ ጓደኛሽ ልሁን ብዬ ነው የመጣሁት። ምን ብለሽ ነው ለሱ የምትናገረው? ፍቅረኛዬ ነው ምናምን ታያለሽ? እንዴ ይባላል እንደዚህ ሚያንስሽ ነገር የለም። እኔ ደግሞ በዚህ ሰዓት ፍቅረኛ ምናምን የሚባል ወሬ መስማት አልፈልግም። በቃ አምሮዬ ያለችው እሷ ናት። እሺ፣ ይቅርታ በቃ እንደዛ። ይቅርታ። ማና ፈይም በእናትሽ ይሄ አይደለ ያስከፋ። ችግር የለውም። በደንብ አድርጎ ነው የሚያስከፋኝ። በቃ አታውሪ እንደዛ ነው። እኔ ጓደኛዬ፣ ሲሚ፣ አዳምጪኝ በእናትሽ። ሰው የሚያስከፋ ነገር ላይታችሁ ወቁ። መጀመሪያ እኔ ጓደኛዬ እንደሆንሽ ነው አይደለ፣ ያወራ ነው በቃ። ይቅርታ፣ ተሙ በቃ እኔ እንኳን ፍቅሬን ባትቀበል በቃ ጓደኛ ሁን ብለሽኛል አይደል ስልክም ደው ላይ ስትነዝን ልጅ ነበር አወራን ተግባባናል አሁን ሌላ ነገር ለምንድን ነው የምታመጫው አንቺ በቃ እሺ ይቅርታልኩኝ እንኳን ጠፋሁ አይደል በቃ ይቅርታል እሺ አሁን ለምንድን ነው የተናደድኩት በቃ ተይ በእናትሽ ለሱ ማይሆን ነገር ለሰው ትናገር የለሽ እንዴ ቆይ በሷ ምክንያት ነው እኔን የምትደፍን የምትደነፋብኝ ለምንድን ነው የማልደነፋብሽ አንቺ እንዴት ለእሱ እንደዛ ብልሽ ትናገር የለሽ ምን አገባውስ በቃ መናገር የለብሽም ጓደኛዬ ነዋ ጓደኛዬ ነው እንዴት ነው የማያገባው ጓደኛ ነው ከየትም ወሬ እየለቃቀመ የሚረብሽ ጓደኛ ገና ማለት ነው ሲሚኝ ይኸውልሽ እኔ ላይ የተጫወቱብኝ ሰዎች ሁሉ ገና ማለት ነው የእኔ ግፍ እንዴት እንደሚደፋቸው በአይን ነው አሁን እያየሁ ነው እየመጣ ማለት ነው ዝም ብሎ ቢሆንስ ዝም ነው በደንብ

አንቺ ሌላ ጊዜ እኔና አንቺ እንገናኛለን። ይኸው መነጽር፣ ስልክ። አንቺ መሄድ ትችያለሽ፣ ገባሽ አይደለ? እኔና አንቺ እንድንጨዋወት አንዳንድ ነገሮች እንድናወራ ነው የተገናኘ ነው፣ ገባሽ? ስለዚህ አሁን የረበሽኝ ስለሆነ ጥሩ ነገር ላይ አይደለሁም። ሂጅልኝሂጅልኝ ይቅርታ፣ እኔ ጥሩ ሙር ላይ አይደለሁም አሁን በጣም አልከፋበትም ። አሁን አጠገቤ ጋ ማንም ሰው እንዲሆን አልፈልግም። እሺ ያለው እኛ ይያለው ለምንድን ነው ብቻ የምትቀመጠው? ቆይ፣ ማንም ወሬ እየለቀቀመ በመጣ ቁጥር አንቺ ሌላ ነገር የዘባረቅሽ እኮ ነው። አትዘባርቂ፣ በቃ ስለዚህ፣ ለኔ መዘባረቅ በጣም ይቅርታ። አሁን አንተ ተረጋጋ። ተናድቻለሁ ከማጋር ምራት የምችልበት ነገር ላይ አይደለሁም። ቤዛ ባሏ አይሆን ልጇ ስሟን አታንሺብኝ፣ ስሟን አታንሺብኝ። ማንንም ሰው ቆይ፣ ለምንድን ነው የምትገበገበው? በቃ አታንሺብኝ፣ በቃ ለምንድን ነው ልንገበገበው? እኔ እኮ ቢያንስ ማፈቅራ ሴት ነች እኮ። በቃ ሂጂልኝ፣ በቃ እንዴ፣ ምን ሆነሻል? ሂጂልኝ። አዎ አትረጂኝም እንዴ? ሰው ልጅ አይደለሽ እንዴ? ሂጂ በቃ። አሁን እኔ ላስቀይምሽ እሽ፣ እችላለሁ። ይኸውልሽ፣ ማይሆን ነገር ተናግሬ ላስቀይምሽ እሽ፣ እችላለሁ። ሂጂልኝ እባክሽ፣ በቃ። አዎ ይኸውልሽ፣ የተና የነገርኩሽ ነው የነገርኩሽ ነው። እሺ በይልኝ፣ ሌላ ጊዜ እናወራለን ለምን ደማ ትረጂ? ሲመችህ ካወራ አለ፣ ሲከፋ ደግሞ በቃ እሺ ሂጅልኝ በቃ። ምንም ነገር ማውራት አይችልም። አው ሂጅ አው ሂጅልኝ በቃ። ሰው አልፈልግም። ማንም ቢሆን ከእኔ ህይወት ውስጥ መውጣት አለበት። ምክንያቱም እኔ ምንም ለነሱ ምሰራላቸው ነገር የለም። እኔ ጓደኛዬ መጥቶ ስለነገረኝ አይደለም እንደዚህ የሚደነፋባት እሷንም አስቀይሚያት፣ አይደለም በቃ ቤዛም ሆነች ልጁም ሰፋ ያለ ጉድጓድ ውስጥ መግባት ይችላሉ። ግን ማንንም ሳታቅ በአንድ ወር ውስጥና በሁለት ወር ውስጥ አፈቀርኩ ብላ ነው የሄደችው። አይደለም ቲድ ይቅናላት፣ መንገዱ የሰፋ የተቃና ይሆንላት። ምን አይነት እዳ ውስጥ ነው የገባሁት? ለምን ይረብሹኛል? በቃ እየመጡ ለምንድን ነው?